ታሪክ ንግስቶችን የሚገልጸው አብዛኛውን ጊዜ በንጉሶች ጥላ ሥር ሆነው የውበትና የቤተሰብ ወራሽ በመሆን ብቻ ነው። የኢትዮጵያ ታላቅ እቴጌ ጣይቱ ብጡል ብዙ ጊዜ የሚታሰቡት የንጉሠ ነገሥት ምኒልክ ተወዳጅ ባለቤት፣ ታማኝ ድጋፍ ሰጪ መሆን ብቻ ነገር ግን ከዚህ ገጽታ ጀርባ ዓለም ሁሉ የሚያውቀው እንዲሁም በብዙዎች ዘንድ የተረሳ አንድ አስደናቂ ምስጥር አለ። ከደቂቃዎች በፊት የጦርነትና የዲፕሎማሲ ዕጣ ፈንታ በእጇ ነበር። ነገር ግን ሁሉ በነፃነቱ የሚተማመንባት ጀግና ነበረች። በታሪክ ገጾች ላይ የጠፋው በአዲስ አበባ መፈጠርና በአድዋ ድል ውስጥ የእሷን እውነተኛ ሚዛን ሚና በዝርዝር እነግራችኋለሁ። የውጫሌ ውልን ያፈረሰችው፣ ለአድዋ ድል ወሳኝ ስራዲዎችን ያዘቀረጸችው፣ የአዲስ አበባን ስም የመረጠችው ይህ ሁሉ በአንዲት ሴት ተፈጸመ። ብራችሁስ የአድዋን ዘመቻ የመራችው እሷ ነበረች። ከዛሬ ጀምሮ በታሪክ ውስጥ የተደበቁት እውነተኛና የጀግንነት ታሪኮችን በፍጹም ማመን አትችሉም። ይህንን ታሪክ እስከ መጨረሻው መስማት አለባችሁ። ውድ የቻናላችን ተከታታዮች እንኳን ወደ ኢትዮጵያ ታሪክና የወጥ ትምህርቶች በደህና ዛሬ ይዘንላችሁ የቀረብነው ታሪክ ከአእምሮ በላይ የሆነ በድል ጀምሮ የነበረውን የታሪክ አጻጻፍ ሚስጥሮችን የሚፈታ የጥበብና የድፍረት ጥግ የት ድረስ እንደሆነ የሚያሳየን አስደንጋጭ ክስተት ነው። የአንዲት ታላቅ እቴጌ ህይወት በክስበት የብርሃን ስትፈነጥቅ ከጀርባ የነበረው ሚስጥር ምን ነበር? ይህ ታሪክ በድል በህልም በጥልቅ ጥበብና በማይጠፋ ጠዋሳ የተሞላ ነው። እስከ መጨረሻው አብራችሁን ቆዩ። ታሪክ መዝገብ ውስጥ ንግሥቶች ብዙም ጊዜ የሚታወሱት በውበታቸው፣ በዘራቸው ወይም በጸጥታ ተጽዕኖአቸው ነው። ነገር ግን ዘውዳቸውን ከሚያበራው በላይ አእምሯቸውን ያበራ ንፍረታቸውንም የሚያገርዛ ፋንታ የቀረጹ ጥቂት የማይባሉ ታላላቅ ሴቶች አሉ። ከእነዚህም አንዷ እቴጌ ጣይቱ ብጡል ጽኗ በኢትዮጵያ ልብ ውስጥ በስልታዊ ብልሃትና ጽኑ ቁርጠኝነት የተሞላ ታላቅ መሪ ነበሩ። እቴጌ ጣይቱ የጐንደር ንጉሠ ነገሥት ወልደ ጊዮርጊስ ልጅ የሆኑት የራስ ብጡል ኃይለ ማርያም የልጅ ልጅ ገና ከልጅነታቸው ጀምሮ ያልተለመደ ብልሃትና ቁርጠኝነት ያሳዩ ነበር። እሳቸው የተወለዱት አስቸጋሪና በለውጥ ዘመን ኢትዮጵያ በውጭ ኃይሎችና በውስጥ ሽኩቻ ስትታመስ በነበረበት ወቅት ነበር። የዚህ ሁሉ ፈተና ውስጥ ግን ታላቅ መሪነትን ለማሳየት ተዘጋጁ። ገና በልጅነታቸው ጣይቱ የመንፈስ ጥንካሬን፣ ያልተለመደ ብልሃትና የአስተዳደር ችሎታን አሳይተዋል። የሀገር ውስጥና የውጭ ግንኙነትን፣ የታሪክና የሃይማኖትን ጉዳዮች ጥልቀት ያጠኑ ስለነበር ከወጣትነታቸው ጀምሮ ወደፊት የኢትዮጵያ መሪነት ተዘጋጁ። የአይምሮአቸው ጥራት ከተለመደው የሴቶች ሚና ያለፈ ለታላቅ ነገር የተፈጠረች መሆኗን ያሳያል። ከሸዋው ንጉሥ ምኒልክ ጋር ዳር የመሠረቱት በ1873 ዓ.ም ነበር። ይህ ትዳር ፍቅርና የመተሳሰብ ብቻ ሳይሆን ኢትዮጵያን ለዘመናት ለሚመራት ታላቅ ሥርወ መንግሥት መሠረት የጣለ ፖለቲካ ጥምረትም ጭምር ነው። ጣይቱ የባለቤታቸው የፖለቲካ ምኞት ከመረዳትም በላይ በእስትራቴጂያዊ ምክራቸውና በጽኑ ደጋፋቸው የማይተካ ሚና ተጫውተዋል። የአገሪቱ ዋና ከተማ ከአንዱ ቦታ ወደ ሌላው የመዘዋወር ልማድን ለማቆም ምኒልክና ጣይቱ አዲስና ቋሚ ከተማ ለማቋቋም ወሰኑ። እቴጌ ጣይቱ እንቶ ጦጦ ተራራስር ተራራ ስር ወዳለው ለምለም መሬት አይናቸውን ተከሉ። በአየሩ ንጽሕና፣ ለውሃው ምቹነትና ለስልታዊ ጠቀሜታው ቦታውን ሲያዩ በውበቱ ተማርከው ነበር። የተማዋን መሬት ቻላይ ብቻ ሳይሆን ስሟንም በመውጣት የማይረሳ ሚና ተጫውተዋል። አዲስ አበባን ብለዋታል። የኢትዮጵያ አብዲስ ዘመን የብልጽግናና የተስፋ ምልክት ሆኖ ታየ። ከተማዋ መስፋፋትና እድገት፣ መንገዶችና የአብያተ ክርስቲያናት ግንባታ በሙሉ በእቴጌ ጣይቱ ጥልቅ ተሳትፎና አመራር ነበር። በ19ኛው ክፍለ ዘመን መገባደጃ ላይ የአውሮፓ ኃይሎች የአፍሪካን ቀንድ ሲከፋፈሉ ኢትዮጵያ የነፃነቷን ፈተና ገጠማት። ጣሊያን ከኢትዮጵያ ጋር የውጫሌ ውል የተባለ ስምምነት ፈጽማ ነበር። ነገር ግን የጣሊያንና የአማርኛው የውል ቅጂዎች በአንቀጽ ዐሥራ ሰባት ላይ ከፍተኛ ልዩነት ነበራቸው። ይህም ኢትዮጵያ ያለውን ሉዓላዊነት በቀጥታ የሚነካ ነበር። ጣሊያኖች በአማርኛው ቅጂ ንጉሠ ነገሥቱ የውጭ ግንኙነታቸውን በጣሊያን መንግሥት በኩል ሊያደርጉ ይችላሉ፣ የሚል አማራጭ ሲያቀርቡ ጣሊያንኛው ቅጂ ግን ንጉሠ ነገሥቱ የውጭ ግንኙነታቸውን በጣሊያን መንግሥት በኩል ማድረግ አለባቸው፣ የሚል ግዴታ ነበር። ይህንን ስውር ሴራ ቀደመው ንግሥት ጣይቱ በቅጽበት አስተዋሉት። እቴጌ ጣይቱ በከፍተኛ ቁርጠኝነትና በጥንካሬ ምላሽ ሰጡ። ታዋቂው ቃላቸው ሆነ፣ እኔ ሴት ነኝ፣ አገር የመከራከር አቅም ባይኖረኝም ከአገሬ ሽንቁር አይቼ መቀበል አልችልም። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ትጠብቃለች! ይህ የእሳቸው የማይናወጣ አቋም ኢትዮጵያን ሎላይነ አዳነ። ዲፕሎማሲው መንገድ ሲዘጋ ጦርነት የማይከር ሆነ። ምኒልክ ጣይቱ ብሔራዊ ጥሪ ያቀረቡ መላው የኢትዮጵያ ሕዝብም ከሀገሩ ነጻነት ለመፋለም በነቂስ ወጣ። ከአቅጣጫው የመጡ ጀግኖች በዘርና በሃይማኖት ሳይለያዩ በአንድ ልብ ለኢትዮጵያ ክብር ተሰለፉ። እቴጌ ጣይቱ ቤተመንግሥት ተቀምጠው አልጠበቁም። ከንጉሥ ነገሥቱ ጋር ወደ አድዋ ዘመቱ ከመቶ ሺህ በላይ የሚሆኑትን ወታደሮች በመምራት የእሳቸው ሚና ከምሳሌታዊ ብቻ አልነበረም። በጦርነትም ሆነ በሰላም እሳቸው የኢትዮጵያ ሕዝብ የማይናወጥ መንፈስ ምልክት ነበሩ። በአድዋ ዘመቻ ወቅት እቴጌ ጣይቱ! ጦር ሠራዊቱን በመደገፍ ወሳኝ ሚና ተጫውተዋል። ሺዎች የሚቆጠሩ ሴቶችን በመምራት ውሃ በማቅረብ ግብ በማዘጋጀትና ለቆሰሉ ወታደሮች የመጀመሪያ እርዳታ በመስጠት የሞራልና የሎጂስቲክ ድጋፍ ሰጡ። እሳቸው ከወታደሮቹ ጎን ቆመው መንፈስ ጥንካሬንና ተስፋን ያበሩ ነበር። የአድዋ ጦርነት ኢትዮጵያን ነጻነት ያረጋገጠ ብቻ ሳይሆን አፍሪካና ዓለም መንፈስ ጥንካሬና ራስን የማስተዳደር ምሳሌ ሆኖ ቀርቧል። ድል የአንድነት ስትራቴጂያዊ ብልሃትና የመሪነት ጥራት ድምር ውጤት ነበር። አድዋ ድል በኋላም ጣይቱ ከአገሪቱ አስተዳደርና ፖሊሲ ውስጥ ከፍተኛ የተሳትፎ ማድረጋቸውን ቀጠሉ። የእሳቸው ስትራቴጂያዊ አእምሮ ውጭ ግንኙነት ብቻ ሳይሆን በአገር ውስጥ ጉዳዮችም ጭምር ኢትዮጵያን ለማጠናከር ትልቅ ሚና ተጫውቷል። ከንግስትነት ያለፈ የሀገር መሪ፣ ዲፕሎማት፣ ወታደራዊ ስትራቴጂስትና ራዕይ ፈጣሪ ነበሩ። እሳቸው የመሩት ሕይወት አመራር ከጾታ የላቀ መሆኑን፣ ስልታዊ አስተሳሰብ ከማንኛውም ሰራዊት የበለጠ ኃይል እንዳለው፣ እንዲሁም መርሆችን ለመከተል የሚደረግ የማይናወጥ ድፍረት የታሪክን ሂደት ይለውጥ እንደሚችል ያስተምረናል። በሳቸው ታሪክ ኢትዮጵያ ታሪክ ነው፣ የጽናት ጥበብና የማይበጠስ የመንፈስ ምስክርነት ነው። የአንድ ጠንካራና ኮራጥ አኑሮ የሀገርን ዕጣ ፋንታ አደመቅረጽ ምን ያህል ኃይል እንዳለው ታሪካቸው ያስታውሰናል። እቴጌ ጣይቱ ብጡል ኢትዮጵያ የማትጠፋ ጉል። እቴጌ ጣይቱ ብጡል ስሟ በኢትዮጵያ ታሪክ በወርቃማ ቀለም የተጻፈ ታላቅ ሴት እሳቸው ከዘውድ በላይ ከውበትም አልፉ በብልሃታቸውና በድፍረታቸው የአገርን ዕጣ ፋንታ የቀረቱ ለትውልድ አሻራ ያስቀመጡ መሪ ናቸው። ታሪካቸው የመሪነት ጥራት በፆታ እንደማይወሰን ጽናትና ዕውቀት የማይበገሩ ጋሻዎች እንደሆኑ እንዲሁም የሀገር ፍቅር ከመንበር በላይ እንደሆነ ያስተምረናል ውድ ተመልካቾቻችን የእቴጌ ጣይቱን የማይረሳ ታሪክ ከእኛ ጋር ስለ ተካፈላችሁ ከልብ እናመሰግናለን የእሳቸው ታሪክ የትናንት ትዝታ ብቻ ሳይሆን የነገ ስኬታችን ቁልፍ የሆነ ትምህርት ነው። ጥበባቸውና ጀግንነታቸው በልባችሁ እንዲኖር እንመኛለን። በቀጣይ ሳምንት ሌላ ታላቅ የኢትዮጵያን ታሪክና የሕይወት ትምህርት ይዘንላችሁ እስከምንመጣ ድረስ መልካም ሁሉ እንመኝላችኋለሁ። ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን አዳዲስ ታሪኮች እንዳያመልጧችሁ። ሀገራችን ኢትዮጵያ በሰላም በፍቅር፣ በብልጽግና ለዘላለም ትኑር። ደና ሁኑ።